ሰላም ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና አድምተኞቻችን፣ ሰላም ለእናንተ ይሁን። ከቀኑ መረጃ በመለስ ማምሻውን ደግሞ በአዲስ መረጃ ወደ እናንተ መጥተናል። እንዲሁም ደግሞ መልእክትም ይተላለፋል። ፓስተር አለማየሁ ይህንን አዘጋጅቶ ይዞልን መጥተዋል። ድንቅ ጊዜ እንደሚኖረን ተስፋ አደርጋለሁ። እንግዲህ ከዚች መሸጋገሪያ በኋላ ተመለሰን እንመጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ እንግዲህ የዛሬ አርብ ምሽት መረጃችንን ይዘን መጥተናል። መረጃውን ደግሞ እያሰባሰበ ይዞልን የመጣው ደግሞ ወንድማችን ፓስተር አለማየሁ ሆነው መስመር ላይ ይገኛል፣ ያጋራናል። ምን ይሆን ይዞልን የመጣው ቀን ላይ በጣም እጅግ አሳሳቢና ወቅታዊ እንዲሁም ደግሞ ወሳኝ የሆነ መረጃ ይዘንላችሁ በተን ነበረ። ምናልባት ይሄ መረጃ ያመለጣችሁ ወገኖች ካላችሁ ወደ ቻናላችን በመግባት እንግዲህ ግንዛቤ እንድታገኙ በጌታ ፍቅር ማሳሰብ እንወዳለን። ለአሁን ግን ወደ መጣው መረጃ ከማምራታችን በፊት ሰላምታ ላቅርብ ለፓስተር፣ በቀጥታ ወደ መረጃችን እናልፋለን። ሰላም ላአንቴሆን ፓስተር፣ እንዴት አለ እንዴት አመሸ? እንደምናመሸ ወንድም ይልቃል እግዚአብሔር ይመስገን በድጋሚ ነው የተገናኘ ነው ቀን እንግዲህ በጣም ቀደም እንዳልኩት አሳሳቢ መረጃ ሰጥተን ነበረ። አሁን ደግሞ ሌላ መረጃ ይዘህልን መታል። እስኪ ምን ይሆን እንግዲህ በትናንትና ሁለት የሩሲያው የውጭ ጉዳይ ሚኒስትር አንጋፋው ፖለቲከኛ ሰርጌ ላብሮቭ ከፍተኛ የሆነ የመንግስታቸውን አቋም ያንጸባረቀ እና አሁን ያለውን የአውሮፓ ሁኔታ እና በዓለም ያለውን ሁኔታ የዳሰሰ ጋዜጣዊ መግለጫ ሰጥተው ነበረ እና በዚህ መግለጫ ውስጥ በአብዛኛው ያተኮሩት የአውሮፓ ሀገሮች ላይ አሁን እያደረጉ ያሉት ነገር ምን ያህል አደገኛ እንደሆነ እና ከዚህ ነገር እንዴት መታረም እንዳለባቸው እያመለከቱ ነበረ። እንግዲህ አውሮፓ አሁን ላይ ምንድነው ሩሲያን ለመውረር ያላቸውን እቅድ በተለይም በተለየ መልክ እየተገበሩ መሆኑን ተናግረዋል። ይሄው ምንድነው ዩክሬንን እስከ አፍንጫ ማስታጠቅ፣ በራሻ አጎራባጭ አገሮች ላይ ወታደሮችን ማስፈር፣ የጦር መሳሪያዎችን ማዘጋጀት የአውሮፓ መሪዎች የዕለት የዕለት ስራ ሆኖ ተቆጥሯል ብለዋል እሳቸው ሲናገሩ ምንድን ነው ያሉት እኛ ሰላምን እንፈልጋለን ነገር ግን የተፈጠረው ነገር ሰላም እንዳይፈጠር ትልቁን ሚና እየተጫወቱ ያሉት አውሮፓውያን ናቸው እንግዲህ አውሮፓውያን ፍላጎታቸው ጦርነት ነው ብለዋል እሳቸው ይሄ ብቻ አይደለም ወታደራዊ ድጋፍና የተለያዩ ነገሮችን እያደረጉ ራሻን ለማጥፋት ነው ትልቁ አላማቸው ብለዋል። እና ምንድነው እሳቸው ወደኋላ መለስ ብለው ጦርነቱ የተነሳበትን መንገድ ሲናገሩ እኛ ጦርነት ፈላጊዎች አለብን፣ ነገር ግን በቀዝቃዛው ጦርነት ማብቂያ ላይ የተደረሰበትን ስምምነት በማፍረስ አውሮፓውያን ወይም ደግሞ ኔቶ ሩሲያን እየከበበ ስለነበረ ከዚህ ከከበባ ውስጥ ራሳችንን ለማዳንና ለማውጣት ተገደን ወደ ጦርነት ውስጥ ገብተናል ብለዋል። በተለይም ደግሞ የኒው ሊበራሊዝምን በኃይል ለመጫን የሚደረገውን ሙከራ የግድ መጋፈጥ ስለነበረብን ይህንን ልንጋፈጥ ተገደናል ብለዋል። አንድ ነገር አሜሪካም አውሮፓውያኖችም አንድ ነገር ሊያውቁ ይገባል ብለው አስምረውበታል። ይሄውም የእነሱን ፖሊሲም ሆነ ውሳኔ የመቀበል ያለመቀበል መብት የኛ እንጂ በኃይል እና በግድ የሚጫንበት ዘመንና ዓለም እንዳበቃ ሊያውቁ ይገባል የሚለውን ነገር ጉምቱ የሆኑት ዲፕሎማት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አመልክተዋል። እንግዲህ የራሳችንን ነጻነት ማስከበር ያለብን እኛ ራሳችን ነን። ጦርነቱን የሚጀምሩት ከሆነ ብለዋል፣ አውሮፓውያን የሚለኩሱት ከሆነ እንደሚጸጸቱ እርግጠኛ ነኝ ብለዋል። እንደሚጸጸቱ እርግጠኛ ነኝ፣ ከታሪክ ተማሩ ነው። ይህም ብቻ አይደለም፣ ለአሜሪካን ማስጠንቀቂያ ሰጥተዋል። አሜሪካንን ምን ብለዋል? ጦርነቱን ከማባባስ እንዲቆጠቡና ዶናልድ ትራምፕ የጀመሩት ሰላም ላይ ቢያተኩሩ ይመረጣል ብለው ተናግረዋል። እንግዲህ ይሄ በእንዲህ እንዳለ ነው የእንግሊዝ ወታደሮች ከአውሮፓ ከኔቶ ወታደሮች ጋር በመሆን በአየርላንድ ምድር ላይ ከፍተኛ የሆነ ወታደራዊ ልምምድ እያደረጉ ነው ያሉት። እንግዲህ ምንድነው አውሮፓውያኖች አሁን እየተናገሩ ያሉት ሳንቀደም እንቅደም አይነት ይመስላል። ያው ባለፈው ለመናገር እንደሞከር ነው የፈረንሳይ ሁለት ሺህ ጦር በፖላንድ ተከማችቶ ነው ያለው። እንደገና ደግሞ በጣም የሚገርመ ነገር የእንግሊዝ ወታደሮች በአይርላንድ በአየር፣ በምድር፣ በባህር ከፍተኛ የሆነ ወታደራዊ ልምምድ እየተደረገ ነው ያለው። ይሄ እንግዲህ የዓለምና የአውሮፓን ሰላም ማናጋቶች አይደለም። አውሮፓውያኖች አሁን ላይ በጦርነት ስጋት ውስጥ ራሳቸው እንዳሉ እየተናገሩ ነው ያሉት ቅድም ቀደም ሲል ለዩክሬን የመሳሪያ እርዳታ እየተደረገላት ነበረ ብለይ ነበርና በአንጻሩ ደግሞ የሚነገሩ ወይ ደግሞ እየወጡ ያሉ መረጃዎች እንደሚያመላክቱት የዩክሬን መንግስት ወይ ደግሞ የዘለንስኪ መንግስት እነዚህ መሳሪያዎች በብላክ እየሸጠ እንደሆነ መረጃዎች። እሱ በሙስና እየታመሱ ነው ቆይቷል፣ ግን አሁን ላይ የጎላ መጥተዋል። ሰውየውን አሁን ወደ ማስወገድ የሚሄድ ይመስላል፣ አሁን ላይ ያለው እንዲሁም፣ ሌላም መሬትም ይዛለች፣ አለ። አዎ እንዴ፣ በጣም ሩሲያ ከተማ ክሮሚስኪ ነው የሚሏት አንድን ከተማ። ስለዚህ አሁን ከተማ ይሰዋል፣ የአውሮፓውያን ወይ ደግሞ የምዕራባውያን እቅድ ምን ያህል እየሰራ ነው ያለው በዚ፣ እንግዲህ የሚገርም ይህችን ከተማ ሲይዙ ሃያ አንድ ሺ ሰራዊት ነው የሸሸው፣ እቃውን ጣጣ ነው የሸሸው። አሁን ላይ የጦርነቱ ማብቂያ አንዳንዶች የሚሉት ምዕራፍ ላይ ናቸው። ከዚህ በኋላ ሩሲያን ለማስቆም የሚቻልበት መንገድ የለም የሚል ነው ያለው። ራሳቸው ከንተጋፍ እና ምንድነው የሰርጌይ ላብሮቭ ማሳሰቢያ እኮ አንዱ፣ ወደ ቀልባቸው ተመልሰው ሰላምን ቢፈልጉ ይሻላል ነው፣ ሰላምን ቢሹ ይሻላል፣ ሰላምን ቢመርጡ ውጤቱ እንደዚህ ነው የሆነው እያሉ ነው፣ ሰላምን ቢመርጡ ይሻላል የሚል ነገር ነው እያነሱ ያሉት ነገር ግን አውሮፓውያኖች ከዛ ይልቅ በጦርነት ለመግጠም ቀድመው ጦርነቱ ውስጥ ለመግባት እየታገሉ ነው ያሉት። ግን አንድ ያስገረመኝ ነገር ልንገርም። አንድ የሶሻል ዲሞክራት ፓርቲ ጀርመን መሪ የሆኑ ሰው አንድ በዚህ በተለይም የጀርመኑ ሜዳያሾል ማናቸው አሁን ያሉት ሜርስ እሳቸውን የሚቃረን ሀሳብ የአውሮፓውያኖችንም ሀሳብ የሚቃረን አውጥተዋል። ሩሲያ ለጀርመንም ሆነ ለአውሮፓ ስጋት አደለችም። ሩሲያን እየተነኮስናት ያለው አውሮፓውያኖች ናቸው እንጂ ሩሲያ ማንንም ተንኩስ አታቅም። ኔቶ ወደ ዩኩሬን ገባለው ባይል ኑሮ ይሄ ጦርነት ባልተነሳም ነበረ። ለምሳሌ በቀዝቃዛው ጦርነት ዋርሶ ሲፈርስ የምስራቁ የጦር ቃል ኪዳን ሲፈርስ ኔቶም ደግሞ እንዲፈርስ ነበር የታቀደው፣ በሂደት እንዲከስም ነበር የታቀደው። ነገር ግን ከጊዜ ወደ ጊዜ ራሽያን እየከበበ መምጣቱ ያመጣው ጣጣ ነው። ስለዚህ ራሽያ የጀርመንም ጠላትም ስጋትም አይደለችም ብለው አዲስ መረጃ ፈንድተዋል ሰውየው። ዞሮ ዞሮ እኮ ፓስተር፣ አሁን በሩሲያውም አቅጣጫም ቢሆን በዚህ በምዕራቡም አውሮፓውያን አቅጣጫ የመስፋፋት ዝንባሌ እኮ ይታያል። ሁለቱም ጋር ነው ያለው አደል? አዎ፣ ሩሲያ የቀድሞ የሶቪየት ህብረትን ሌጋሲ ማስመለስና ማስጠበቅ ነው። ማን ነው ወደዛ የገፋት ነው? ማን የገፋት ነው? አንድ አሁን ታልመጣል አለኝ። የተኛን አንበሳ ቀስቅሰው ቀስቅሰው ምናረጉት? የሆነ አባባል አለ። እና ሩሲያ እኮ በሰላም ነበር ያለችው። ገብተዋል፣ የቀለም አብዮት ብለው ዩክሬን ውስጥ መጥተው የቀለም አብዮት አድርገው ኒው ሊበራሊዝምን በማስፋፋት ዩክሬን ወደ ኔቶ እንድትቀላቀል ጥያቄ እንድታቀርብ አደረጉ። ይህንን ለማድረግ በሚነሱበት ሰዓት ነው ይሄ በፍጹም ቀይ መስመር ነው በሚል ሩሲያ ተነስታ ይህንን ጦርነት እየጀመረችው ሌላው ደግሞ ወደኋላ ስንሄድ ራሱ የቀለም አብዮት በሚል ሩሲያ ጋር ቁርኝት የነበረ ወይ ደግሞ የሩሲያ ደጋፊ የነበረ አገዛዝ ነበር በዩክሬን ላይ በሕዝብ የተመረጠ ዝ እሱን አሰናብተውት አባረሩት። እሱ ብቻ ሳይሆን ሩሲኛ ቋንቋ ተናጋሪ እና በራሺያ ዝርያ ባላቸው ዩክሬን ውስጥ ባሉ ዜጎች በሙሉ ላይ ጫናና ልክ እንደ ራሻ እንደምትትንኮሳ ነው እንደ ናዚ አይነት እርምጃ መውሰድ የተጀመረበት ምክንያትም ያ ነው። እነዛም ለነፃነታቸው ሲታገሉ ሩሲያ በዚህ መካከል የገባቸው እና የሰርጌ ላብሮቭ ስናጠቃልለው የሰርጌ ላብሮቭ መግለጫ ከወትሮ ከበፊቱ ከሚሰጡት መግለጫዎች እጅግ ጠንከር ያለና ነገሮች ከተጀመሩ አውሮፓውያን የሚጸጸቱበት ጉዳይና የሚጎዱበት ሁኔታ እንደሚሆን፣ እኛ እንደውም አንድ ያነሱት ነገር እኛ ይሄ ሁሉ የኢኮኖሚ ጫና ምናምን ተደርጎባቸዋል፣ ነዳጅ እንደሸጠ በዚህ ሁሉ ጫና ያልተንበረከክንና ፀንተን የቆምን ወደፊትም የማንበረከክ እንደሆን እወቁት። ነገር ግን ከጀመራችሁት እናንተ መልሳችሁ ትጸጸቱበታላችሁ የሚል ነገር አስተላልፏል። እንድምታው እንግዲህ በዓለም ላይ ያለው ሁኔታ ይህንን የሚመስል ነው። እኛን የሚያነቁ ናቸው፣ እኛን የሚያዘጋጁ ናቸው፣ እኛም በመንፈሳዊ ነገር እንድንተጋ የሚያደረጉ ነገሮች ናቸው የሚለውን ነገር ነው ማየት ያለብን። እና ይህን እንድንመለከት ነው ስለነበረ እዚህ ምሽት መረጃ ይህንን ይመስላል። ላይክ ሼር ሰብስክራይብ አድርጎ ሰጣችን ደግሞ የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎ እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ይዛለን የመጣው መረጃ ግልጽ ነው። መጽሐፍ ቅዱሳዊ ትንቢት ፍጻሜ አመላካች ወይ ደግሞ የምዕራፉ ጅማሬን ያስመለከታልና ያው ንቁ እንድንሆን የሚያስደርግ መልእክት ነው። ሁሉም እንግዲህ በሁሉም አህጉር ማለት ይቻላል መሳሪያዎች እየተወለወሉ ነው ያሉት፣ ለጥፋት ለጦርነት። ስለዚህ እኛ ቅዱሳን ሚናችን የቱጋ ነው የሚለውን ነው መመልከት ያለብን። እንግዲህ የዛሬ ምሽት መረጃና መልእክታችን ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ በነገ ውለት እንግዲህ በዕለተ ቅዳሜ የቀጥታ ስርጭትና አንድ የመረጃ ፕሮግራም ይኖረናል። እሱን ከወዲሁ እንድትታደሙልን ግብዣችን ነው። የቀጥታ ስርጭቱ በቀጥታ በ12 ሰዓት ላይ ይጀምራል። ወሳኝ አጀንዳ ነው እንግዲህ እዛ ላይ የሚቀርበው እዛ ላይም እንድትታደሙ አሁንም በድጋሚ እናሳስባለን። የዛሬው እንግዲህ መረጃችን ይህን ይመስላል። በቀንም ለምሽቱም መረጃዎችን አሰባስቦ ይዞልን የመጣው ወንድማችን ፓስተር አለማየሆነሙ ነው። እኔም እንግዲህ ፕሮግራሙን በመብራት አብሬያችሁ ነበርኩኝ። ነገ እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን